ዛሬ ቀን ሶስት ነው። የዶሯችን ቤት ዛሬ ስራ እየተሰራ አለ። በዚህ መልኩ ነው። ሽቦ የሚታያችሁ ከሆነ እንደዚህ ሽቦ የተመታበት ነው። በረቱ እንደዚህ ነው እና እዚህ ጋ ለብቻ እዚህ ጋ ለብቻ ከፍለን ዶሮቹ የሚያድሩበት ቤት መስራት አለብን። እዚህ ውስጥ ማለት ነው እና ያን ለማድረግ እያሰብን ነው። ያልቃል እሱ ተሰርቶ ማለት ነው። ዛሬ ግን በሚያሳዝን ሁኔታ ድል ለማድረግ እንግዲህ በዶሮቹ እና በውሾቹ መሀል ያለውን ጸብ ለመፍታት የቀረን አንድ ቀን ነበር፣ አንድ ቀን ማለት ነው እና ዛሬ ውሾቹ ሌላ ተጨማሪ ዶሮዎች ገለውብኛል። ሁለት ዶሮ ገለዋል። ያቺ ጭር ያለችው ዶሮ ታስታውሷታላችሁ፣ ያሳቀፍኳት፣ እሷ ትሙት አትሙት አላውቅም፣ የለችም ዶሮዋ ግን። እዛ እሷ ቤት ውስጥ የነበሩት ከእሷ ጋር የነበሩ ሁለት ዶሮዎች ተገለዋል ማለት ነው። ስለዚህ ምናልባት ወደ ማታ አካባቢ ካገኘናት ደንግጣ ጠፍታ ከሆነ ዶሮዋ ማለት ነው። ካገኘናት መልሳ እንቁላል ልታቀፍ ትችላለች። ካለበለዚያ ግን እንቁላል ከስረናል ማለት ነው። ሶስት ዶሮ ከስረናል ማለት ነው። አንድ ቀን ግን ነበር፣ አንድ ቀን ነበር ግን ይቀረ፣ ለማሸነፍ ማለት ነው። ይህን ችግሩን ለመፍታት እንደዚህ ስለፋ የነበረው ይሄንን ለማሳካት ነበር። አንድ ቀን ነበር ይቀረ። እግዚአብሔር የፈቀደው ነው የሚሆነው። እንግዲህ ዛሬ ደግሞ ሶስት ታተናል ማለት ነው። ሶስት ዶሮ እንግዲህ ቤቱ ያልቃል። ነገ ያልቃል ነገ ካለቀ በኋላ ቤቱ ነገሮች ይስተካከላሉ ብዬ አስባለሁ በተለይ እቺ ዶሮች የሚያድሩበት ነገ ከተሰራ እንግዲህ እንግዲህ እንደዚህ ነው የተራራው ጫፍ ላይ ስንደርስ አንደክምም የተራራውን ጫፍ ወተናል በጣም ብዙ ዶሮዎቻችንን እያጣን እዚህ በጣም ብዙ ዶሮቻችንን እያጣን እዚህ ደርሰናል አሁን ለምጄዋለሁ እና ስለለመርኩት የተለመደ ነገር ስለሆነ ምንም ችግር የለም ለበጎ ነው እንገዛለን መልሰን ዶሮዎችን ቤቱን ሰርተን እንጨርሳለን ማለት ነው። እና ለማንኛውም ያለበትን ፕሮግረስ ላሳያችሁ ብዬ ነው። ትናንትና በጨለማ ስለሆነ የቀረጽ ነው ስለማይታይ ነው።